እዚህ ጋር ደግሞ አንዲት እህታችን ወንድሜ ሰላም አልኩ። እኮ በፊት አልፎ አልፎ ነበር የሚያመኝ፣ አረብ ሀገር ከመጣሁ በኋላ በጣም ነበር የሚያፍነኝ። እንኳን ቀን ማታ ራሱ አልተኛም፣ ያፍነኛል። ዛሬ ግን ተኛው፣ ደህና ነኝ። አላህ ሐጃህን ይሙላል ወንድሜ ትላለች። የሙከየፍ አሳስያ ላለባችሁ ሰዎች ይሄ ሳይነስ ምናምን ላለባችሁ ሰዎች ለዛ ነው የማሳያችሁ። ይሄ ቀይ ሽንኩርት ነው፣ ቀይ ሽንኩርትን ፈቅፍቀው ከዛ አጣርቸው ነው፣ በእንትን ማለት ነው፣ በእንደዚህ አይነት ከዛ ማር ነው የምናደርግበት። ድራሹን ነው የሚያጠፋው። ልክ ልትተኙ ስትሉ አንድ ማንኪያ፣ ጠዋት ስትነሱ አንድ ማንኪያ ቢያንስ ለሶስት ቀን ምናምን ይበቃችኋል። አንድ ራስ አንድ ራስ ሽንኩርት ካደረጋችሁ ማለት ነው። ይሁን ተቀላቅሏል። ያቃጥላል ግን አሪፍ ነው። ሳይነስ ላለባቸው ሰዎች አሪፍ ነው። ይሄ ጎሮሮ የጎሮሮ ህመም ያለባቸው ሰዎችም ተጠቀሙት አሪፍ ነገር ነው እና በአንዴ ነው በቃ ይሄ አክታውን ምናምን ነገር የሚያስወጣላችሁ ማለት ነው እና የሚያፈናችሁ ነገር ሁሉ ይተዋችኋል እና አሪፍ ነው ተጠቀሙት። ልክ ፍሪጅ ውስጥ አስቀምጣችሁት ሁለት ቀን ቢያንስ። ይሄኛውን አሁን ለሁለት ቀን ለሶስት ቀን ምናምን እጠቀመዋለሁ። እሺ፣ ይሄን ደግሞ የሰራሁት ለጉበት ታማሚዎች ነው። በመጠጥና በሲጋራ ምናምን ጉበታቸው የተጎዳ ወዳጅ ዘመድ ካሉት ይህንን ነገር አጋሯቸው። ይህን ዩቲዩብ ላይ ለቀቂዋለሁ ደግሞ እየገባችሁ ማለት ነው። ሰብስክራይብ አደርጉኝ። እንዲህ አራት መቶ ሰው ብቻ ነው እኮ ሰብስክራይብ ያደረገኝ። ኧረ ፌር አይደለም። ኧረ እናንተ ይደብራል፣ ይደብራል። እና ማለት ነው ሌላውን ተውና ይህን ነገር መጠጥ የሚጠጡና ሲጋራ የሚያጨሱ ሰዎች እንጆይ እንዲያደርጉ ንገሯቸው። በወር ውስጥ ሪሳይክል ያደርግላቸዋል ጉበታቸው ማለት ነው። ለሳንባ ይጠቅማል፣ ኮሌስትሮልን ይቀንስልናል። ብዙ ጥቅም ነው ያለው። እየገባችሁ ተመልከቱት፣ ቪዲዮውን ነላለው። በጣም አሪፍ ነገር ነው። ብስሚላህ